ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እምቤታችን ቤዛ አይደላችን። ቤዛ ልጇ ነው፣ አትደንግቱ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እኔም እንደማደርገው በኮምፓራቲቭሊ፣ በንጽጽር ለምሳሌ ራሱን ለሁሉ ቤዛ ሰጠ ብሎ የሚናገረው መጽሐፍ ቅዱስ ስለ ኢየሱስ ነው ጢሞቴዎስ ምዕራፍ ሁለት ቁጥር 5 ላይ እንደተጻፈው ማለት ነው። እና ማርያም ቤዛ ናት ስትለኝ አልቀበልህም። ለምን? መጽሐፍ ቅዱስ ቤዛ ብሎ የሚጠራው ኢየሱስን ስለሆነ። ቤዛነቱን ወደ አገኘንበት ወደ ድረሰኝ ወራከው። አባታችን በጣም እንወደውታለን። ወልድ ፍጡር ብሎ የተነሳ አሪዮስን እንዳወገዙ እንደ ሦስት መቶው አስራ ስምንቱ ሊቃውንት መንፈስ ቅዱስን ሕጹጽ ብሎ የተነሳ መቅዶኔዎስን እንዳወገዙ እንደ መቶ ሀምሳ ሊቃውንት ወልድ ፍጥም በተለይ መቤታችን ድንግል ማርያም ወላዲተ ሰብ እንጂ ወላዲተ አምላክ አይደለችም ብሎ የተነሳ ንስጥሮስን አውግዘው እንደለዩ እንደ ሁለት መቶው ሊቃውንት እናከብረውታለን እንወደወታለን። እዚህ ጋር ግን አንድ ጥያቄ የፈጠረብኝ ነገር ቢኖር በአስተማሩት ትምህርት ላይ በስቅለት ያስተማሩት ትምህርት እመቤታችንን ቤዛ ማለት አይገባም፣ ቤዛ አይደለችም፣ ቤዛ ብላችሁም አታስተምሩ ያሉት ትምህርት ለህሊናዬ በጣም ሸክም ሆኖኛል። ይህን ሸክም የማቀልበትን ማብራሪያ ቢሰጡኝ ነው የምፈልገው ማብራሪያ ወይንስ እመቤታችን ቤዛ መባልና ለመባሏ ምክንያቱ ለምንድን ነው? ቤዛ የማትባልበት ምክንያት? ሌላው መጻሕፍት ብዙ ጊዜ ቅዱሳን ከዚያም አልፎ እንኳን ድንግል ማርያምን ቀርቶ አይደለም ገንዘቡንም ሁሉ ቤዛ ይለዋል መጽሐፍ ቅዱስ። ይሄ ቤዛ የሚለው በመጽሐፍ ቅዱስ ላይ የተቀመጠው ቃል ስህተት ከሆነ የጻፉት እንግዲህ በመንፈስ ቅዱስ አባቶቻችን ተቀኝተው ተቀኝተው ተቃይተው ጽፈውታል ይህም እንደ ርሰው ስህተት ሆኖ ከታየ ተፍቆ ይውደቅ የሚሉም ከሆነ ተይጥፋ፣ ሌላ በዚህ ምትክ መግባት አለበት የሚሉ ከሆነም ይህንን አብራርተው እንዲነግሩን እንዲነግሩኝ፣ በተለይ ለኔ በቅድሚያ ጥያቄን ማቀርበው ይህንን ነው። ለዚህ ጥያቄ መልስ እንዳገኝ ስለምፈልግ አባታችን ሁሉንም አብራርተው እንዲነግሩኝ ነው እና ከዚህ በመቀጠል ተመልካቾች፣ ክቡራንና ክቡራን ተመልካቾች እንደምታዩት እንግዲህ በእመቤታችን ድንግል ማርያም ላይ ያልተነሳ ጥላት የለም። ቀድሞም እነ ይሁዳ ተነስተዋል። ከዚያም አህዛብ የተለያዩ መቼም በየጊዜው ይነሳሉ። እመቤታችንን እድል ባያገኙም፣ የእመቤታችንን ሀብት ባይሰጣቸውም ግን የእመቤታችንን ሀብት እየተመኙ በእመቤታችን ላይ በቅናት የሚነሱ ብዙዎች ናቸው። ከነዚያ አንዱ የሆነው አሁን ከላይ ከታይ የምት ሲል የምትሰሙት ሰው እመቤታችን እማ ቤዛ አይደለችም እያለ ነው፣ እሱም የሚያስተምረው እንግዲህ፣ እሱን ከምንም አልቆጥረውም። እንደአባታችን እንደ ያባታችን ማብራሪያ ያላግብዬ ነው እንጂ ለእርሱ ብዙም ችግር የለውም። ከእንትንም ቆጥሬ እንደ አስገብቶ መቁጠር እንዲ ያለውን ሰው አይቻልም። መጽሐፍት ግን መጽሐፍት ግን በብዛት ቤዛ ተብሎ የሚሰጠው ትርጓሜ ቤዛ ተብሎ የሚሰጠው ትርጓሜ ለሰዎች ብቻ ሳይሆን ለንብረትም ቤዛ ተብሎ ይጠራል። ንብረት ለንብረትም ራሱ ቤዛ ተብሎ ይሰጠዋል። ቤዛ ይባላል። ንብረት አሁን የምጠቅስላችሁ መጻሕፍት ብዙ ጥቅስ አለ። ብዙ መጥቀስ ይቻላል። ግን እንደው ለማስታወስ ያህል አንዳንድ ጥቅስ ልጥቀስ፣ ክቡራን ተመልካቾች ልጥቀስላችሁ። ይህንንም እናንተ ደግሞ እንግዲህ ቤዛ አይደለችም እያሉ እንደዚህ፣ አሁን ስሙን አላውቀውም ብቻ ማን እንደሆነ የትም እንዳለ ባላውቅም የእሱን ተከታዮች አሉ እንደሚለፈልፉ ሳይሆን መጽሐፍ ቅዱስ ቤዛ እያለ ለገንዘብም ስለሚሰጥ የገንዘብንም ቤዛ ስለሚለው ለእሱ የተወሰነ ጥቅስ ላስቀምጥላችሁ። ለምሳሌ ዘፀአት ምዕራፍ 30 ቁጥር 12 16 ላይ ስታነቡ ገንዘብ ቤዛ ሆኖ እናገኘዋለን። ያውም የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ለሙሴ ሲነግረው ምንድነው ያለው? አመት የውጉ ጾሙ ለያሃብ አሃዱ አሃዱ ቤዛ ነፍሱ ለእግዚአብሔር። እስራኤልን በምትቆጥራቸው ጊዜ መቅሰፍት እንዳይሆንባቸው እንደ ቁጥራቸው መጠን የሰውነታቸውን ወይንም የነፍሳቸው ቤዛ ገንዘብ ይስጡ ለእግዚአብሔር ብሏል። ለማን ቤዛ የሚሆን? ለነፍሳቸው ለሰውነታቸው ቤዛ የሚሆን እንዲሁ ምሳሌም ጥበበኛው ሰሎሞን ከተናገረው መጽሐፈ ምሳሌ ምዕራብ መጽሐፈ 13 ቁጥር ስምንት ላይ እንዲህ ሲል እናገኘዋለን። እናዚያ ላይ ቤዛ ነፍሱ ለሰብ ጥሪተ ብዕሉ ይላል። ለሰው የሰውን የነፍሱ ቤዛው ገንዘቡ ነው ይላል። እንግዲህ አስቡት ተመልካቾች ሁላችሁም አስቡት። ይሄ ቤዛ እንኳን አይደለም ለቅዱሳን ለድንግል ማርያም ይቅርና ለማን ተሰጥቷል? ቤዛ መሆን ለገንዘብም፣ ቤዛ መሆን ተሰጥቶታል ማለት ነው። ለገንዘብም አንድ ሰው በሕይወቱ የመጣውን በምኑ ያሳልፈዋል? በገንዘቡ ያሳልፈዋል። ሰውየውን ሊያጠፋው የመጣው ሰውየውን ለመግደል የመጣው ገንዘብ አገኝቶ ይመለሳል። በገንዘብ ይታለላል። እንደውም በጊዜያችን ብዙ እንሰማለን። በዚህ ዙሪያ ገንዘብ አንጡ እየተባሉ የሚጠየቁ እየታገቱ ገንዘብ አምጥህ የሚባሉ ይሄ ራሱ ይሄ ብቻ በቂ ነው። ተውት። ይሄ ብቻ ራሱ ለነዚያ ሰዎች ምናቸው ነው? ቤዛቸው ነው ማለት ነው። ያ ገንዘብ እየከፈሉ የሚወጡ ሰዎች ቤዛቸው ነው። ይሄ ራሱ ምንም ትምህርት አያስፈልገውም ማለት ነው። ይሄ በጊዜያችን ስለሚደረግ፣ ሌላው ወደ ሰዎች ቤዛ ነው። ሰዎች ለሰዎች ቤዛ እንደሚሆኑ ሰዎች ለሰዎች ቤዛ እንደሚሆኑ እንደው ከኢሳይ ራሱ አገርም ቤዛ ይሆናል። አገርም ቤዛ ይሆናል። ኢሳይያስ ነቢዩ ኢሳይያስ ምዕራፍ አርባ ሦስት ቁጥር አራት ላይ እንዲህ ሲል እናገኘዋለን። ኢሳይያስ አርባ ሦስት ቁጥር አራት ላይ ጌታ ነው የነገረው ለኢሳይያስ ለኢሳይያስ ምን ውሎታል መድኃኒታችን ኢየሱስ ክርስቶስ። እስራኤል ማነው? ግብፅንና ኢትዮጵያን ቤዛ አድርጌ ሰጥቻለሁ ይላል። ማንና ማንን? ግብፅንና ኢትዮጵያን ቤዛ አድርጌ ሰጥቻለሁ ነው ያለው። እንግዲህ ሰጩ ማን ነው እግዚአብሔር ነው ማንም ሰጠው ግብጽንና ኢትዮጵያ ይሄ ቤዛነት እንግዲህ ለሀገር ከገንዘብ አልፎ ለሀገርም ተሰጥቷል ማለት ቤዛነት እንግዲህ በሀገር ውስጥ ሰዎቹ ያሉ ቢሆኑ ይሄ ማለት አንድ ሰው ከአንድ ሀገር ተሰዶ ወደ አንድ ሀገር ሲሄድ ምን ሆነ በዚያን ሰዓት ከሞት ዳያል ምሳሌ ከአንዱ ሀገር ሊገደል ከሆነ ሸሽቶ ወደ ሌላው ሀገር ከሄደ ያ ሰው ያቺ ሄዶ የተሸሸገባት አገር ሂዶ የተሸሸገባት አገር ለጊዜው ማት መቅሰብቱን ያሳለፈባት አገር ለዚያ ሰው ምንድነች? ቤዛ ነች ማለት ነው። ቤዛ ነች እንግዲህ አስቡ። ከገንዘብም አልፎ አገርም ቤዛ ይሆናል። አሁን ወደ ሰዎቹ ስንመጣ ወደ ሰዎቹ ስንመጣ ማቴዎ ማለት ዮሐንስ ምዕራፍ 15 ቁጥር 13 ላይ መድኃኒታችን ኢየሱስ ክርስቶስ ነው የተናገረው ይህን ቃል። ይህን ቃል የተናገረው አልቦ ይላል ዘይ አቢ እምዝ? ፍቅር ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ። ሰውነቱን ወይንም ነፍሱን ሰውነቱን ለባልንጀራው ነፍስ ቤዛ አድርጎ የሚሰጥ ሰው ቢኖር ከዚህ የበለጠ ፍቅር የለም ይላል። ይህን ማነው ያለው? እራሱ መድኃኒዓለም። ከዚህ የበለጠ ፍቅር የለም ማለት እንግዲህ ሰው ቤዛ አድርጎ መስጠት፣ ሰውነቱን አሳልፎ ለሌላው መስጠት ኃጢያት ይሆናል? እስኪ ክርስቶስ እኮ ነው እራሱ የተናገረው። ይህን ተናግሯል። አጓን እናንተ አይቻላችሁ እንጂ ከተቻላችሁ ቤዛ አድርጋችሁ ስጡ ነው፣ ሰውነታችን ለሌላው ለባልንጀዳችን አሳልፈን መስጠት። አንተ ከምትሞት እኔ ልሙትልህ ማለት፣ እኔ ልሙትልህ በአንተ ሞት እኔ ልግባ ማለት ነው ከተቻለ። ይህን ግን ማን ያደርገዋል ነው፣ ከተደረገ ግን ቤዛነት ነው። ይህን በመያዝ ነው ቅዱስ ጳውሎስ ያስተምር። ምዕራፍ አንደኛ ቆሮንቶስ ማለት ነው አንደኛ ቆሮንቶስ ምዕራፍ አራት ከቁጥር አስራ ሁለት ወይም አስራ አራት ጀምራችሁ ማለት አስራ አራት ጀምራችሁ ስታነቡት እንዲህ ይለናል እንዲህ እናገኛለን። ከመውሉድ ፍቁራኔ አንትሙ ወአነ ቤዛክሙ ለኩልክሙ ልጆቼ ወዳጆቼ እንደመሆናችሁ አስተምራችኋለሁ፣ እገሥሳችኋለሁ፣ እመክራችኋለሁ ለእናንተም ቤዛችሁ እኔ ነኝ ይላል። ቤዛችሁ እኔ ነኝ። እንግዲህ ቅዱስ ጳውሎስን ይህን ቃል የተናገረው የቅዱስ ጳውሎስን ቃል አንፍቀው የመድኃኒታችን የኢየሱስ ክርስቶስን ቃል አንፍቀው ከዚህ የበለጠ ቤዛነት እንኳን አይደለም። ቤዛዊተ ዓለም የዓለም ቤዛ ተብላ የተጠራች ድንግል ማርያም እኮ ቤዛ የተባለችው ቤዛ የሆነው ኢየሱስ ክርስቶስን ይዛ ስለተገኘች ነው። ዓለምን ስላዳነች ለድኅነታችን ምክንያት እኮ እሷ ስለሆነች ነው ቤዛ የተባለችው ድንግል ማርያም ቤዛችን ናት። ቤዛችን በምን ሆነች? ቤዛ የሆነው ኢየሱስ ክርስቶስን ይዛ ስለተገኘች። ቤዛችን ቤዛዊተ ዓለም የዓለም ሁሉ ቤዛ አንችነች ተብሎ የተነገረላት ድንግል ማርያም ናት። ለእርሷ ግን በሰፊው ነገ እንማማራለን። ስለ ድንግል ማርያም በሰፊው ቤዛነቷን በሰፊው ቅዱሳን መጻሕፍት እንዴት እየጠቀሱ እንዲያስቀምጡላት እንማማራለን። ለአሁኑ ግን እዚህ ጋር ይብቃን። ለዚህ ቤዛ አይደለችም እያለ ቅዱሳን ቤዛ ይባሉም እያሉ ለሚያስተምረው ሰውዬ ከአባታችን ከራሳቸው ጥያቄ ስለምናገኝ ችግር የለም። እሳቸው አባታችን ናቸው፣ ይሰጡናል። ምክርም ሆነ ተግሳጽ ሊሰጡን ይችላሉ፣ ሊያብራሩልን ይችላሉ። ያብራሩልና ይሄኛው ሰውዬ ግን እንደው ዝም ብሎ የትመጣ የሌለው የት ይመጣ እንዳለው እሱ ዝም ብሎ ልቦለድ የሚናገረውን ለሱ ሸራ አድርጉት አድርሱለትና ይሄ ቃል ይድረሰውና ቤዛነቷን የድንግል ማርያምን የቅዱሳንን ቤዛነት ከዚያም አልፎ የገንዘብን ቤዛነት ይወቀው መጽሐፍ ቅዱስ አድን እያለ ደግሞ ስለሚለፈልግ እሱንም ያንበው ብዬ ነው ለሁላችሁም ይህን ቃል ምን የማስተላልፈው እናንተም ሸራ አድርጉለት ተመልካቾች ሁላችሁም